በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ጤና ይስጥልኝ። እንደምን አላችሁ? የልዑል እግዚአብሔር ሰላም የመብርሃን ምልጃ የመላእክት ጥበቃ የነቢያት የሐዋርያት፣ የጻድቃን፣ የሰማዕታት፣ የደጋግ አባቶቻችን፣ የደጋግ እናቶቻችን በረከት ይደርብን። አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ህፃናት ጭምር፣ ይህችን ሰዓት የሰጠን አምላክ ስሙ የተመሰገነ ይሁን። በልብ መታሰቡ በቃል መነገሩ ከፍ ከፍ ይበል። ዛሬ የክፍል ሶስት ትምህርታችንን እንመለከታለን። ይህም በነገረ መለኮት ላይ እየተማርን ያለነው ትምህርት ሲሆን ፖሊቴኢዝም የሚል እሳቤ አለ። ይህም ማለት ብዙ አምላኮች የሚል ነው። ዛሬ እሱን ምን ማለት ነው፣ መጽሐፍ ቅዱስስ ምን ይላል የሚለውን እናያለን። የእኛ እምነት ምን ይመሰክራል። እግዚአብሔር አምላክ የምትሰሙትን በልባችሁ ጽላት ይጻፍላችሁ፣ ለእኔም ሚስጥሩን ይግለጽልኝ። የሰማችሁትን ደግሞ ሌሎች ሰዎች ማዳረስን ገንዘብ አድርጉት። በክፍል አንድ ላይ የኤቲዝም እምነት እግዚአብሔር የለም የሚለውን በሁለተኛው ክፍል ትምህርታችን ላይ ፓንቴይዝም፣ ኧረ ሁሉም ደግሞ እግዚአብሔር ነው የሚሉ ሰዎች። አሁን ደግሞ ዛሬ ፖሊቴይዝም፣ ብዙ እግዚአብሔሮች አሉ የሚለውን አስተሳሰብ እንመለከታለን። የፖሊቲዝም አስተሳሰብ ብዙ አምላኮች አሉ የሚለው በአብዛኛው ያለው በምስራቅ እምነቶች ላይ ነው። በተለይ ይሄ እምነት በቡዲዝም እምነት እና በኤኒሚዝም እምነት ውስጥ ያለ ነው። የቡዲዝም ብዙ አምላኮች አሉ ብዙ እግዚአብሔሮች ፈጣሪዎች አሉ ብለው ያምናሉ። በሪኢንካርኔሽንም ደግሞ የተለያዩ አማልክትም ሆኑ የሰው ልጅ ይመጣል እንስሳትም እየሆነ ወይም ሌላ ነገር ብለው ያምናሉ። በአብዛኛው ከሂንዱዝም ጋር በአብዛኛው ተመሳሳይነት ያለው ነገር ነው። አንዳንድ የዲሲፕሊን ለውጦች ብቻ ናቸው ያሉት። ኤኒሚዝም የሚባለው ግን ትላንት ካየነው በፓንቴይዝም ከሚለው አስተሳሰብ ጋር የመቀራረብ ነገር አለው። ኤኒሚዝም ሁሉም መንፈስ አለው የሚል ነው። የአምላክ መንፈስ አለው፣ ሁሉም ኔቸር የአምላክ መንፈስ አለው፣ በሁሉም ውስጥ እግዚአብሔር አለ ለማለት ስለዚህ ያንን ደግሞ እግዚአብሔር አለ ስለሆነ እንደ አምላክ ማየት ማለት ነው። ለምሳሌ ዛፍ ውስጥ እግዚአብሔር ስላለ ዛፍን ባመልከው እግዚአብሔር አለበት፣ ውሃንም ብሰግድለት በሚል ለፍጥረት የመንበርከክን ሐሳብ ይዞ የሚመጣ ነው። ስለዚህ እነዚህ አሳሰቦች በመጽሐፍ ቅዱስ እይታ አይደገፉም። እግዚአብሔር አለ፣ ይሰገድለታል፣ የሚሰገድበት ቦታ አለው። አዎ የታወቀ ነው። ስለዚህ በእኛ የነገረ መለኮት ትምህርት፣ በመጽሐፍ ቅዱስ ትምህርት፣ እምነታችን በሚመሰክርልን ትምህርት አሁንም አንድ እግዚአብሔር ሰማይና ምድርን የፈጠረ የሚታየውን የማይታየውን በፈጠረ በአንድ አምላክ በእግዚአብሔር አብ፣ በእግዚአብሔር ወልድ፣ በእግዚአብሔር መንፈስ ቅዱስ እናምናለን፣ ነው የእኛ እምነታችን። በዛ ላይ ነው ያለው። ስለዚህ እግዚአብሔር ምንድን ነው ያለው በዚህ ላይ ስንል ከላይ በሰማይ ካለው ዘጸአት 20 ቁጥር 4፣ ከኔ በቀር ሌሎች አማልክት አይሆኑልህ የሚለው ከአስርቱ ትእዛዛት ዋና የሚባለው ኢታምልክ የሚባለው እንደውም በተለየ መልክ ከዘጠኙ ተለይቶ የሚነገረው ይሄ ነው፣ ኢታምልክ ነው። ስለዚህ ምንድነው የሚለው? ከኔ በቀር ሌሎች አማልክት አይሁኑልህ ብሎ በላይ በሰማይ ካለው በታችም በምድር ካለው ከምድርም በታች በውሃ ካለው ነገር የማናቸውንም ምሳሌ የተቀረጸውንም ምስል ለአንተ አታድርግ። አትስገድላቸው፣ አታምልካቸውም። በሚጠሉኝ እስከ ሶስተኛና እስከ አራተኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ ለሚወዱኝም ትእዛዜን ለሚጠብቁ እስከ ሺህ ትውልድ ድረስ ምሕረትን የማደርግ እኔ እግዚአብሔር አምላክህ ቀናተኛ አምላክ ነኝና። ከኔ በቀር ሌሎች አማልክት አይሆኑልህ። ስለዚህ እኛ እምነታችን በሰማይም አናመልክም፣ ሰማይ ላይ ባሉትም አናመልክም፣ በምድርም አናመልክም፣ ምድር ላይ ባሉትም አናመልክም፣ በውሃ አናመልክም፣ ውሃ ውስጥ ባሉትም አናመልክም። በሰማይ ላይ ባሉት በግሱ፣ በፀሐይ፣ በጨረቃ፣ በከዋክብት፣ በደመና፣ በጊሜ፣ በዝናብ በእነዚህ አናመልክም። ዝናሙንም የሚሰጠን ፀሐይንም የሚያወጣ ጨረቃንም የሚያመጣ ከዋክብትን የሚያፈራር እሱ እግዚአብሔር ነው። በፓንቴዝም ላይ ሁሉም አምላክ ነው ስለሚሉ እነዚህን ስለሚያመልኩ እሱ ላይም ተመልክተናል። የሚመሳሰል ነገር አላቸው። ልዩነታቸው የተወሰነ ነው። በምድርም አታምልክ። ምድር ላይ ባለው ተራራ አለ፣ ዛፍ አለ፣ ቋጥኝ አለ፣ ኮረብታ አለ፣ ወንዝ አለ፣ አታምልክ። ሰው አለ፣ አታምልክ ባህር ውስጥ ዘንዶ አለ፣ የባህር ዘንዶ ለዋታ አለ፣ ብሔሞት አለ፣ አሳ አለ፣ አሳንበሬ አለ፣ ጉማሬ አለ፣ አዞ አለ። በእነዚህ አታምልክ። በእንስሳት በአራዊት አታምልክ። በበሬው በጁቡ ባንበሳው አታምልክ። በፍየል አታምልክ። አብዛኛው ጊዜ የፍየልን ነው የሚያቆሙት የዘመኑ እምነት አሳቢዎች። ስለዚህ የእግዚአብሔር ቃል የሚነግረን የፖሊቴይዝም የተባለው አስተሳሰብ የፖሊቲስቲክ ሪሊጅን ወይም ፖሊቲስቲክ ፌዝ ተብለው የሚጠሩት እነዚህ እምነቶች፣ ሪሊጅንስ ኤን ፌዝስ፣ ሃይማኖት እምነቶች፣ እነዚህ ሁሉ በእግዚአብሔር ዘንድ አስጸያፊዎች ናቸው። ፖሊቴይዝም ፓንቴይዝም፣ አሁን ነገ የምናየው ራሱ ሂኖቴይዝም፣ በጠቅላላ በእግዚአብሔር እይታ፣ በመጽሐፍ ቅዱስ ትምህርት የአስርቱ ትእዛዛትን ሕግ መሻር ናቸው። እግዚአብሔር መሻር ነው። አለማመን ጠንቅ ነው። ሁሉን አምላክ ብሎ ይማመን ብዙ እግዚአብሔሮች አሉ ብዙ አምላኮች አሉ አሁን ፖሊቴስቲክ ሪሊጅንስ ንፌድስ እምነቶችና ሃይማኖቶች ተብሎ የተጠሩ ሁሉ አስተሳሰቦች ሁሉ በእግዚአብሔር እይታ የኃጢአት ኃጢአት የበደል በደል የርኩሰት ርኩሰት ናቸው። የመጀመሪያውን የእግዚአብሔር ትእዛዝ በጽላቱ ላይ የተጻፈውን የመጀመሪያውን ማፍረስ መጣስ ነው። አዳምና ሔዋን ሲወድቁ እኮ መቶ ምንድን ነው ያላቸው? አምላክ ትሆናላችሁ ነው ያላቸው እኮ በዛ ምክንያት ወድቀዋል። በጣዖት አምልኮ ውስጥ የሚሄዱ በሌላ ከንቱ አምልኮት ውስጥ ስለሚሄዱ ሰዎች የእግዚአብሔር ቃል ሲናገር ያስደነግጣል። በመጨረሻው ዘመን እኮ አውሬው ሲመጣ አውሬውን እኮ የሚንበረከኩለት ሰዎች አንደኛ ፓንቴይዝም ሁሉም አምላክ ነው በሚለው ሀሳቤ ነው። ሁለተኛ ፖሊቴይዝም ብዙ አምላኮች አሉ፣ ስለዚህ እሱም አምላክ ነው ብለው ለሐሰተኛው ኢየሱስ ለሐሳዌ መሲህ ይሰግዱለታል። ለዘንዶው ራሱ ይሰግዱለታል። ዘንዶ ደግሞ ለሐሳዌ መሲህ ስልጣን የሰጠው አውሬው ከፍ ያደረገው ዘንዶው ነው፣ የሾመው እሱ ነው። ዘንዶ ዲያብሎስ ነው የቀደመው እባብ ወደ ምድር ተጣል ይላል። አዳምና ሔዋንን እንደ ጣለ ዛሬም ትውልዱን ይጥላል። ዛሬም ትውልዱን ከእግዚአብሔር ያጣላል። ዛሬም ትውልዱን ያርቃል። ያችን በለስ እያሳየ ያብለጨለጨ ለዓይናቸው ገንዘብና ስልጣንን ፌምን እያሳያቸው የሚወድቁ ሰዎች በጣም በርካታ ናቸው። ፖሊቴይዝም ብዙ አማልክትን የማምለክ ስለዚህ፣ ራእይ ዮሐንስ ላይ ምንድን ነው የሚለን? ይሄን ጥቅስ እስቲ ተመልከቱት። ቅዱስ ዮሐንስ አቡ ቀለምሲስ የጻፈው ነው። ራእይ 14 ከቁጥር ዘጠኝ እስከ አስራ አንድ የልዑል እግዚአብሔር ቃል እንዲህ ይላል፣ ረድኤቱ አይለየንና። ዮሐንስ ወንጌላዊ በራይ 14 ቁጥር 9 እስከ 11 እንዲህ አለ፦ ሦስተኛም መልአክ ተከተላቸው በታላቅ ድምፅ እንዲህ እያለ ለአውሬውና ለምስሉ የሚሰግድ በግንባሩም ወይም በእጁ ምልክቱን የሚቀበል ማንም ቢኖር እርሱ ደግሞ በቁጣው ጽዋ ሳይቀላቀል ከተዘጋጀው ከእግዚአብሔር ቁጣ ወይን ጠጅ ይጠጣል። በቅዱሳንም መላእክትና በበጉ ፊት በእሳትና በዲን ይሰቃያል። የስቃያቸውም ጢስ ለዘላለም እስከ ዘላለም ድረስ ይወጣል። ለአውሬውና ለምስሉም የሚሰግዱ የስሙንም ምልክት የሚቀበል ሁሉ ቀንና ሌሊት እረፍት የላቸውም ይላል። እሱ ላይ ልብ የምትሉት ነገር አለ። አንደኛ እነዚህ ጣዖት የሚያመልኩ የዘንዶ ምልክት የሚያደርጉ ሰዎች አንደኛ የቁጣውን ጽዋ ሳይቀላቀል ይጠጣሉ። ሁለት በቅዱሳን መላእክትና በበጉ ፊት በእሳትና በዲን ይሰቃያሉ። ሶስት ቀንና ሌሊት እረፍት የላቸውም ይላል። አያችሁት ወገኖቼ፣ ለዚህ ነው ፖሊቴይዝም ከእግዚአብሔር የሚያጣላ ወደ ሲኦል የሚያወርድ አስተሳሰብ ነው። በነገረ መለኮት ትምህርታችን እኛ አንድ እግዚአብሔር አለ ብቻ፣ ለሌላ አትስገድ ነው። ነቢዩ ኢሳይያስ በትንቢቱ ምዕራፍ 45 ቁጥር 15 እና 16ን ስትመለከቱ ጣዖትን የሚያመልኩ ሰዎች፣ ከንቱ ነገርን የሚከተሉ ሰዎች፣ በዚህ አይነት እምነት ሳቢ ውስጥ ያሉ ሰዎች ሁሉ ይዋረዳሉ ነው የሚለው። ይዋረዳሉ። ዮሐንስ በራእይው አይቶ መልአክ ነግሮት የነገረም በበጉ ፊት፣ በቅዱሳን ፊት፣ በመላእክት ፊት ቀንና ሌሊት ይሰቃያሉ፣ በዲን እሳት ይሰቃያሉ። እግዚአብሔር ከትውልዱ አስተሳሰብ ዳኑ። የትውልዱ አስተሳሰብ እግዚአብሔር አያጠፋም፣ እግዚአብሔር የለም፣ አም ስፕሪቹዋል፣ አምናት ሬሊጂየስ፣ እነዚህ ሁሉ ሀሳቦች ይዘውህ ነው የሚሄዱት። ውሃ ሲወስድ እያሳሳቀ ነው አለው። እየሳቅ ነው የምትቀልጠው፣ እየሳቅሽ ነው የምትወድቂው። ስለዚህ የፖሊቴይዝም አስተሳሰብ ብዙ አምላኮች አሉ የሚለው የአስርቱ ትእዛዛት የመጀመሪያውን ትእዛዝ የሰረዘ ስለዚህ በማቴዎስ ወንጌል ምዕራፍ አምስት ላይ ቁጥር 17 ላይ እኔ ሕግና ነቢያትን ለመሻር የመጣሁ አይምሰላችሁ። ከነዚህ ከህጎች አንዲቱ ትንሽ ነች ብሎ የሚያስተምር ትንሿን እንኳን አትመኝ የምትለዋን ይትፍቱን እንኳን ዮድን እንኳን የሚሽር ሰው በመንግስተ ሰማያት እድል ፈንታ የለውም ብሏል። ትንሿ እንኳ የተባለች ትንሽ የለም። በጽሁፍ ነው ትንሽ የሆነችው። የመጀመሪያው በአንደኛ ደረጃ የተጻፈው ከእኔ በቀር ሌሎች አማልክት አይሁኑልህ እንዳለ እግዚአብሔር፣ እሱን የሚጠብቁ ይጠበቃሉ። ህጉን ጠብቀን ለመኖር አምላክ ይርዳን። ነገ ደግሞ ሄኖቴይዝም የሚለውን የክፍል አራት ትምህርት እናያለን። አንደኛ፣ ኤኒሚዝም እግዚአብሔር የለም። ሁለት፣ ፓንቴይዝም ድንጋዩም፣ ማፈሩም፣ ተራራውም፣ ሰውም፣ ሁሉም ነገር አምላክ ነው። ሶስት፣ ፖሊቴይዝም ብዙ እግዚአብሔሮች ፈጣሪዎች አሉ። ነገ የምናየው ደግሞ ሄኖቴይዝም ብዙ ቢኖሩም፣ ጣዖትም አምላክ ነው፣ ዛፍም አምላክ ነው፣ ግን አንድ ሌላ የሚበልጣቸው አለ የሚል አሳሰብ ነው። ነገሱና ያለ የተማርነውን በልቡናችን ያሳድር። የሰማችሁትን ለሰው ሁሉ አዳርሱ። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ቸርነት፣ እግዚአብሔር መንፈስ ቅዱስ ሕብረት አንድነት አይለየን። እመቤታችን ቅድስተ ቅዱሳን ድንግል ማርያም አተራቀን። የልባችሁን ሀሳብ ይፈጽምላችሁ፣ ክፉ አይንካችሁ፣ ሀገራችንን ሰላም ያደርግልን። አነሳሶ ላስጀምረን፣ አስጀምሮ ላስፈጸመን ኃያል አምላክ ክብርና ምስጋና ይግባው።